ጸጋ ይብዛላችሁ የእግዚአብሔርን ቃል እያነበብን ነው መስከረም አንድ ዘፍጥረት አንድ ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ ለመሄድ ጉዞ ጀምረናል የምናነበው የመጽሐፍ ቅዱስ ክፍል ደግሞ ከዘፍጥረት ምዕራፍ 47 ጀምሮ ነው አብረን እናንብብ ዘፍጥረት ምዕራፍ 47 በጌታ በኢየሱስ ስም አነባለሁ ዮሴፍም ገባ ለፈርዖንም ነገረው እንዲህም ብሎ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸው ሁሉ ከከነአን ምድር ወጡ እነርሱም እነሆ በጌሳ ምድር ናቸው ወንድሞቹም አምስት ሰዎች ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹም ሥራችሁ ምንድን ነው? አላቸው። እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት። ፈርዖንንም እንዲህ አሉት፦ በምድር ልንቀመጥ በእንግድነት መጣን። የባሪያዎችህ በጎች የሚሰማሩበት ስፍራ የለምና ራብ በከነአን ምድር እጅግ ጸንቷልና አሁንም ባሪያዎችህ በጌሴም ምድር እንድንቀመጥ እንለምንሃለን። ፈርዖንም ዮሴፍን ተናገረው እንዲህ ብሎ አባትህና ወንድሞች መጥተውልሃል። የግብፅ ምድርን በፊትህ ናት። በመልካሙ ምድር አባትህንና ወንድሞችህን አኖራቸው፣ በጌሴም ምድር ይኑሩ። ከእነርሱም ውስጥ እውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አደርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜ ዘመን ስንት ነው አለው። ያዕቆብም ለፈርዖን የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂት ክፉም ሆኑብኝ አባቶቼ በእንግድነት የተቀመጡበትን ዘመን አያህሉም። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱንና ወንድሞቹን አኖረ። ፈርዖን እንዳዘዘም በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱን ቤተሰቦች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው። በምድርም ሁሉ እህል አልነበረም ራብ እጅግ ጸንቷልና ከራብ የተነሳ የግብፅ ምድርና የከናአን ምድር ተጎዳ ዮሴፍም በግብፅ ምድርና በከናአን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ ዮሴፍም ብሩን ወደ ፈርዖን ቤት አስገባው ብሩን በግብፅ ምድርና በከናአን ምድር አለቀ የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህ አሉ እንጀራ ስጠን ስለምን በፊት እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፋንታ እህል እሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው፣ በበጎቻቸው፣ በላሞቻቸውም በአህዮቻቸውም ፋንታ እህልን ሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፋንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰውርም፣ ብሩ በፍጹም አለቀ፣ ከብታችንም ከጌታችን ጋር ነው ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊት ስለምን እንሞታለን? ምድራችንስ ስለምን ትጠፋለች? እኛንም ምድራችንንም በእህል ግዛን። እኛም ለፈርዖን ባሪያዎች እንሆን፣ ምድራችንም ለእርሱ ትሆን። እኛ እንድንድን እንዳንሞትም፣ ምድራችንንም እንዳጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለ ጸናባቸው ርስታቸውን ሸጠዋልና፣ ምድሪቱ ለፈርዖን ሆነች። ህዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻዋ ድረስ ባሪያዎች አደረጋቸው። የካህናትን ምድር ብቻ አልገዛም፤ ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበረና ፈርዖንም የሰጣቸውን ድርጎ ይበሉ ነበረ፤ ስለዚህ ምድራቸውን አልሸጡም። ዮሴፍም ህዝቡን እንዲህ አለ፤ እነሆ ዛሬ እናንተን እና ምድራችሁን ለፈርዖን ገዝቻችኋለሁ። ዘር ውሰዱና ምድሪቱን ዝሩ። በመከርም ጊዜ ፍሬውን ከአምስት እጅ አንዱን እጅ ለፈርዖን ስጡ፤ አራቱም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተ ምግብ፣ ለቤተሰባችሁና ለህፃናቶቻችሁም ሲሳይ ይሁን። እነርሱም አንተ አዳም ከን በጌታችን ፊት ሞገስን እናግኝ ለፈርዖንም ባሪያዎች እንሆናለን አሉት። ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር አምስተኛውን እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። እስራኤልም በግብፅ ምድር በጌሴም አገር ተቀመጠ። ገዟትም ረቡ እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። ያዕቆብም መላው የሕይወቱ ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍን ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደሆንኩ እጅህን ከጭኔ በታች አድርግ፣ በግብፅ ምድርም እንዳትቀብረኝ ምሕረትና እውነትን አድርግልኝ። ከአባቶቼ ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማለልኝ ያለው ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ። ምዕራፍ 48 ከዚህም ነገር በኋላ እንዲህ ሆነ። እነሆ አባትህ ታሟል ብለው ለዮሴፍ ነገሩት። እርሱም ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም፣ እነሆ ልጅ ዮሴፍ መጥቶልሃል ብለው ነገሩት። እስራኤልም ተጠነካከረ፣ ማልጋውም ላይ ተቀመጠ። ያዕቆብም ዮሴፍን አለው፣ ሁሉን የሚችል አምላክ በከነአን ምድር በሎዛ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ እነሆ ፍሬያማ አደርግሃለሁ አበዛሃለሁ፣ ለብዙ ሕዝብም ጉባኤ አደርግሃለሁ። ይህችን ምድር ካንተ በኋላ ለዘላለም ርስት ለዘመን እሰጣታለሁ። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱ ሁለቱ ልጆች ለእኔ ይሆኑ። ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። ከእነርሱ በኋላ የምትወልዳቸው ልጆች ለአንተ ይሆኑ፣ በርስታቸውም በወንድሞቻቸውም ስም ይጠሩ። እኔም ከመስጴጦሚያ በመጣው ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ሳለው ራሄል በከነአን ምድር ሞተችብኝ፣ በዚያም በኤፍራታ መንገድ ላይ እርሷ ቤተልሔም ናት ቀበርኳት። በዚያም በኤፍራታ መንገድ ላይ እርሷም ቤተልሔም ናት ቀበርኳት። እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው? አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባርካቸው ዘንድ ወደዚህ ያቀርብልኝ አለ። የእስራኤልም ዓይኖች ከሽምግልና የተነሳ ከብዶ ነበረ፣ ማየትም አይችሉም ነበረ ወደ እርሱም አቀረባቸው ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ፊትህን አያለሁ ብዬ አላሰብኩም ነበር፣ እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጉልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግንባሩ ሰገደ። ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ፣ ምናሴን በግራው በእስራኤል ቀኝ አደረገው፣ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረ እርሱም ታናሽ ነበረ፣ ግራውንም በምናሴ ራስ ላይ አኖረ። እጆቹንም አስተላለፈ፣ ምናሴ በኩር ነበርና። ያዕቆብም ዮሴፍን ባረከ፣ እንዲህም አለው፦ አባቶቼ የአብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ፣ ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነሱ ይጠራ፣ በምድርም መካከል ይብዙ። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው፣ የአባቱን እጅ በመናሴ ራስ ላይ ይጭነው ዘንድ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኩሩ ይህ ነውና ቀኝህን በራሱ ላይ አደርጋለው። አባቱም እምቢ አለ እንዲህ ሲል አወኩ ልጄ ሆይ አወኩ፣ ይህ ደግሞ ሕዝብ ይሆናልና ታላቅም ይሆናል ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአህዛብ ሙላት ይሆናል። በዚያም ቀን እንዲህ ብሎ ባረካቸው፣ በእናንተ እስራኤል እንዲህ ብሎ ይባርካል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያደርግህ። ኤፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እነሆ እኔ እሞታለሁ፣ እግዚአብሔር ከእናንተ ጋር ይሆናል፣ ወደ አባቶቻችሁ ምድር ይመልሳችኋል። እኔም ከአሞራውያን በሰይፌና በቀስቴ የወሰድኩትን ለአንተ ከወንድሞችህ አንድ እጅ አብልጬ ሰጠው አለው። ምዕራፍ 49 ያዕቆብም ልጆቹን ጠርቶ እንዲህ አለ። በኋላኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ፤ እናንተ የያዕቆብ ልጆች ተሰብሰቡ፤ ስሙም አባታችሁ እስራኤልን አድምጡ። ሮቤል፣ አንተ የበኩር ልጄና ኃይሌ፣ የጉብዝና የመጀመሪያ ነህ፣ የክብር አለቃና የኃይል አለቃ፣ እንደ ውሃ የምትዋልል ነህ። አለቅነት ላንተ አይሆም፤ ወደ አባትህ መኝታ ወጥታህልና አረከስከውም፤ ወደ አልጋይም ወጣ ስምዖንና ሌዊ ወንድማማቾች ናቸው፣ ሴቶቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና ቁጣቸው ርጉም ይሁን፣ ጽኑ ነበርና ኩርፍታቸውም ብርቱ ነበርና፣ በያዕቆብ እከፋፍላቸዋለሁ በእስራኤልም እበታትናቸዋለሁ። ይሁዳ ወንድሞችህ አንተን ያመሰግነሃል፣ እጅህ በጠላቶችህ ደንደስ ላይ ነው። የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ ያንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣህ። እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ፤ ያስነሳው ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋ፣ የገዥም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ፤ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ፤ ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም ዓይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። ዛብሎን በባህር ዳር ይቀመጣል፤ እርሱም ለመርከቦች ወደብ ይሆናል፤ ዳርቻውም እስከ ሲዶና ድረስ ነው። ይሳኮር አጥንተ ብርቱ አህያ ነው፤ በበጎች ጉረኖ መካከል ያርፋል። እረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን፤ ትከሻውን ለመሸከም ዝቅ አደረገ፤ በሥራም ገበሬ ሆነ። ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ ፈረሱን ከሰኮናው ይነክሳል፣ ፈረሰኛም ወደ ኋላው ይወድቃል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ። ጋድን ዘማቾች ይዘምቱበታል፣ እርሱ ግን ተከታትሎ ይዘምትባቸዋል። የአሴር እንጀራው ወፍራም ነው፣ ለነገስታቱ ደስ የሚያሰኝ መብልን ይሰጣል። ንፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል። ዮሴፍ ትንሹ የዛፍ ፍሬ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉትን ተቃወሙትም። ነገር ግን ቀስቱ እንደጸና ቀረ፣ የእጆቹን ክንድ በያዕቆብ አምላክ እጅ በረታ፣ በዚያው በጠባቂው በእስራኤል አምድ በአባትህ አምላክ እርሱ የሚረዳ ሁሉን በሚችል አምላክ እርሱ የሚባርክ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጦትና በማህፀን በረከት የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረብቶች በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። ብንያም ነጣቂ ተኩላ ነው። የበዘበዘውን በጠዋት ይበላል የማረከውን በማታ ይካፈላል። እነዚህ ሁሉ አሥራ ሁለቱ የእስራኤል ነገዶች ናቸው። አባታቸው የነገራቸው ይህ ነው። ባረካቸው፣ እያንዳንዳቸው እንደ በረከታቸው ባረካቸው። እንዲህም ብሎ አዘዛቸው፦ እኔ ወደ ወገኖቼ ይሰበሰባለሁ። በኬጢያዊ በኤፍሬም እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷን በከነአን ምድር በመምሬ ፊት ያለችው አብርሃም ለመቃብር ርስት ከኬጥያው ከኤፍሮን ከእርሻው ጋር የገዛት ባለድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያ ምን ሊያን ቀበርኳት። እርሻውና በሷ ላይ ያለችው ዋሻ ከኬት ልጆች የተገዙ ናቸው። ያዕቆብ ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹ ተከማቸ። ምዕራፍ 50 ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳሞው ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶችም እስራኤልን በሽቱ አሹት፣ አርባ ቀንም ፈጸሙለት፤ የሽቱ መደረጊያው ወራት እንደዚሁ ይፈጸማልና። የግብፅም ሰዎች ሰባ ቀን አለቀሱለት። የልቅሶውም ወራት ባለፈ ጊዜ ዮሴፍ ለፈርዖን ቤተሰቦች እንዲህ ብሎ ተናገረ፣ እኔ በፊታችሁ ሞገስን አግኝቼ እንደሆንኩ ለፈርዖን እንዲህ ብላችሁ ንገሩት፣ አባቴ አምሎኛልና እንዲህ ሲል እነሆኔ ሞታለው፣ በቆፈርኩት መቃብር በከነአን ምድር በዚያ ቀበረኝ አሁንም ወጥቼ አባቴ ልቀርና ልመለስ። ፈርዖንም ውጣ አባትህ እንዳማለህ ቅበረው አለው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሎላልትም ሁሉ ከእርሱ ጋር ወጡ። የቤቱ ሽማግሌዎችም፣ የግብፅ ምድር ሽማግሌዎችም ሁሉ የዮሴፍን ቤተሰቦች ሁሉ፣ ወንድሞቹም የአባቱን ቤተሰቦች ሁሉ ወጡ። ልጆቻቸውና በጎቻቸውን ከብቶቻቸውን ብቻ በጌሴም ተዉ። ሰረገሎችም ፈረሰኞችም ከእርሱ ጋር ወጡ። ሰራዊቱም እጅግ ብዙ ነበረ። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ ለጡ እጅግ ታላቅ በሆነ በጽኑ ልቅሶ ማለቀሱለት። ለአባቱም ሰባት ቀን ልቅሶ አደረገለት። በዚያች ምድር የሚኖሩ የከነአን ሰዎች በአጣድ አውድማ የሆነውን ልቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ልቅሶ አሉ። ስለዚህም የዚያን ቦታ ስም አቤል ምጽራይም ብለው እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከነአን ምድር አጓዙት፣ ባለ ሁለት ክፍል በሆነች ዋሻም ቀበሩት። እርሷም በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬታዊ ኬፍሮም ከእርሻው ጋር የገዛት ዋሻ ናት። ዮሴፍና ወንድሞቹ፣ አባቱንም ሊቀብሩ ከእርሱ ጋር የወጡት ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። የዮሴፍም ወንድሞች አባታቸውን እንደሞተ ባየ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል ባደረግንበትም ክፋት ሁሉ ብድራትን ይመልስብን ይሆናል። ወደ ዮሴፍ መልእክት ላኩ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲበሉት እባክህ የወንድሞችህን በደል ኃጢአታቸውንም ይቅር በል እነርሱ በአንተ ከፍተውባሃልና። አሁንም እባክህ የአባትህ አምላክ ባሪያዎች የበደሉህን ይቅር በል ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱ ሰግደውም እነሆኛ ላንተ ባሪያዎችህ ነን አሉት። ዮሴፍም አላቸው፣ አትፍሩ እኔ በእግዚአብሔር ፋንታ ነኝ? ይነ እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ። አጽናናቸውም፣ ደስ አሰኛቸው። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱ ቤተሰብም። ዮሴፍም መቶ አስር ዓመት ኖረ። ዮሴፍም የኤፍሬም ልጆች እስከ ሶስት ትውልድ አየ። የምናሴ ልጅ የማኪር ልጆችን በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ እኔ እሞታለሁ። እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚች ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ፣ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በመቶ አስር ዓመት ዕድሜው ሞተ፣ በሽቱም አሹት በግብጽ ምድር በሳጥን ውስጥ አኖት ይላል። የጌታ ጸጋ በስቶልን። የዘፍጥረት መጽሐፍን በ16ኛ ቀናችን ጨርሰናል። ነገ ከዚ ሰዓት አንድ ጀምረን እናነባለን። ቲክቶክ ላይና ቴሌግራም ላይ ዘውትር ከምሽቱ ሶስት ሰዓት ጀምሮ ላይቭ የእግዚአብሔር ቃል የምናጠናበት ጸጋን የምንከፋፈልበት ፕሮግራም አለ። እዛ ላይ ጆይ እንድታደርጉን ጋብዛለሁኝ። እያነበባችሁ ያላችሁ ደግሞ እስኪ የዘፍጥረት መጽሐፍን አንብባችሁ ምን ቀረላችሁ?